ውድና የተከበራችሁ የፎዝ ቤተሰቦች የውድ ሀገሬ ልጆች እንዴት ናቸው? አህባቢ ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ ረብል አለሚን ሁሉ ሰላም ነው። እናንተ እንዴት ናችሁ? ስራ ጤና ፊያ እንደታርጎ ይዛችኋል። ከሮመቷን ጋር ከኛ ጋር ሁሉ ሰላም ነው። የኔ ወዶች ተጠፋፍተናል። ላይ ይጠብቃችሁ። በላችሁበት ሰላማችሁ ብዝት ይበልልኝ። እንሻአላህ ዛሬ ደግሞ ቢላል ኢብኑ ርባህ ክፍል ሁለት እየመጥቻለሁ ማለት ነው። የኔ ወዶች አመሰግናለሁ፣ ለምትዘይሩኝ ለምትሰጡት ኮሜንት ሁላችሁንም አላህ ይጠብቃችሁ፣ አላህ ይገዛችሁ። ላለውኝ እንግዲህ ወደ ታሪክ ይገባለሁ ካቆምኩበት ማለት ነው። ኢንሻአላህ እንግዲህ የቢላል ታሪክ ክፍል ሁለት፣ ህይወቱን ከስቃይ ምናልባትም ከሞት ለማዳን አማልክታቸውን ከልቡ እንኳ ባይሆን ማመስገን በቂ ነበር። ታላቁ ቢላል ረዲየላሁ አንሁ ግን ከስጋዊ ህመም መንፈሳዊ የበላይነትን በመምረጡ ለጠላቶቹ ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም። ይልቁንም በተደጋጋሚ አሀድ አሀድ በማለት የመልእክቱን አንድነት ያውጅ ነበር። ላትና ኡዝዛ የተሰኙ ጣዖታትን እንደ ወሳ ያለ ያለ መታከት ይጠይቁታል። መልሱ ግን አሀድ አሀድ ነበር። እኛ የምንለውን ደግመህ በል በማለት ይገርፉታል። በመጾታዊ ቀለምን እና እናንተ የምትሉትን ለመናገር ምላሴ አይችልም ይላቸዋል። ላትና ውዝዛ ጌታቸው ናቸው ካልክ አንተንም እምነትህንም እንተዋቸዋለን። በእርግጥ እኛ ራሳችን ስቃይ ተቀባዮች የሆንን ይመስል አንተን በማሰቃየት ደክሞናል። ጭንቅላቱን በመነቅነቅ አሀድ አሀድ የሚል ምላሽ ከመስጠት ባሻገር እጅ አልሰጠም ቢላል ረዲያላሁ አንሁ። ቁሬሾች ተስፋ አልቆረጡም። እናሰቃየው፣ እርሱ የኛ ወገን ነው፣ እናቱም የኛ አገልጋይ ነች። በምስለሙ እኛን የቁሬሽ መዘበቻ አያደርገንም። ቢላል ግን ለተንኮላቸው አልተንበረከከም። አሀድ አሀድ በማለት የአላህ አህዳዊነት ገለጸላቸው። ቁረይሾች ቢላል ነፍሱን እስኪስት ድረስ ደበደቡት። አቡበከር ረዲየላሁ አንሁ ቢላል ረዲየላሁ አንሁ ከሚሰቃይበት ቦታ ደረሱ። ደብዳቤዎችንም ወቀሷቸው። አንድ ሰው አምላኬ አላህ ነው በማለቱ ብቻ ልትገድሉት ተሻላችሁ የሆነ ከዚያም እሙ ኡመያ ኢብን ኸልፋን ቢላልን ከገዛህበት ዋጋ ጨምሬ እከፍልሃለሁ ልቀቀው አሉት። ኡመያ ቢላልን ረዲላሁ አንሁ ተስፋ ስለቆረጠ ከሚገድለው ገንዘብ ቢገኝበት የተሻለ መሆኑ ተሰማው። በአቡበክር አስድቅ ረዲላሁ አንሁ ጥያቄ ከልብ ተደስቷል። አቡበክር ረዲላሁ አንሁ ቢላልን ከገዙት በኋላ ነጻነቱን አወጀለት። አቡበክር አስድቅ ረዲላሁ አንሁ ቢላል ረዲላሁ አንሁን ተረከበው ሊሄዱ ሲሉ ኡመያ እንዲህ በማለት ተሳለቀ። በላትና ውዝዛ ምላለሁ በአንድ ወቅት ወርቅ ካልሆነ አልገዛህም ብትለኝ እንኳን እሸጥልህ ነበር። አቡበክርም ረዲየላሁ ዐንህ በአላህ ስም ምላለሁ በመቶ ውቄት ወርቅ ካልሆነ አልሸጥልህም ብትለኝ ኑሮ የጠየከውን እከፍልህ ነበር አሉት። አቡበክር ቢላልን ረዲያላሁ አንሁም ወደ መልእክተኛው ረሱል ሰለላሁ ዓለይሂ ወሰለም በመውሰድ ነጻ መውጣቱን አበሰሯቸው። ትልቅ ደስታ ሆነ። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ወደ መድና ከተሰደዱ በኋላ አዛን ማሰማት አስፈላጊ ሆኖ በተገኘበት ወቅት ይህን ተግባር እንዲፈጽም አንድ ሰው መምረጥ ግድ ሆነ። የዘር አድሎ የማያውቀው ኢስላም ቢላል ረዲያላሁ አን በ። ሙአዚነት ሙአዚንነት መረጠ። በሙስሊሞችና በቁረይሾች የነበረው ቅራኔ ወደ ወታደራዊ ፍጥጫ ተቀየረ። የቁረይሽ ሰራዊቶች ወደ መዲና ተመመ። በርካታ የቁረይሽ ሹማምነትም በጦርነቱ ተሳታፊ ለመሆን በሙሉ ልብ ተነስተዋል። ቢላል ረዲላሁ ዐንሁ ላይ ኢሰባዊ ድርጊት ሲፈጸም የነበረው ኡመያ ኢብኑ ኸለፋ ግን ከሀገሩ ለመውጣት ባለመፈለጉ ምክንያት ተፈጥሮ ለመቅረት አስቦ ነበር። ጓደኛውና በቢላል ረዲየላሁ ዐንሁ ላይ እኩይ ድርጊት እንዲፈጽሙ ሲያበረታታ የነበረው ወቅበት ኢብን አቢ ሙአይጥ የኡመያን በጦርነቱ ተሳታፊ ያለ መሆንን ሰማ። ሴቶች ጭስ የሚሞቁበት ሸክላ በመውሰድም ወዳጆቹ በተሰበሰቡበት እንዲህ አለው፣ የአሊይ አባት ሆይ በዚህ ሸክላ ጭስ ሙቅበት፣ አንተ ሴት ነህ አለው። ኡመያ የሀፍረት ማቅ መልበሱ ስለተሰማው አንተንም ሆነ ይዚህ የመጣኸውን ነገር ፈጣሪ ያጥፋችሁ በማለት ብስጭቱን ከገለጸ በኋላ ወደ ጦር ሜዳ ለመዝመት ዝግጁነት ጀመረ። ክስተቱ አስገራሚ ነው። ውቅመት ኢብን አቢ ሙዓይጥ በቢላል ረዲየላሁ ዓንሁ እና ወገን ዘመድ በሌላቸው ሙስሊሞች ላይ ጥቃት እንዲፈጽም የሚያበረታታ ሰው ነበር። ዛሬ ኡመያ ኢብን ኸልፋን ወደ በድር ጦርነት እንዲሄድ አስገድዶታል። ምናልባትም የሁለቱ የህይወት ፍጻሜ ቀርቦ ይሆናል። ውጊያው ተጀመረ። ሙስሊሞች አላሁ አክበር አሐድ አሐድ ሲሉ ይሰማል። ኡመያ ይህን ቃል በሚገባ ያስታውሰዋል። ትናንት የቢላል ረዲየላሁ ዓንህ ያጣረ ድምጽ ነበር። አሁን ደግሞ የአዲሱ ትውልድ መፈክር ሆኗል። ልቡ ተሸበረ። ሙስሊሞች አላሁ አክበር አሃድ አሃድ ሲሉ ይሰማል። ኡመያ ይህን ቃል በሚገባ ያስታውሰዋል። ትናንት የቢላል ራዲየላሁ አንሁ የጣረ ድምጽ ነበር። አሁን ደግሞ የአዲስ ትውልድ መፈክር ሆኗል። ልቡ ተሸበረ። ሰይፍ ለሰይፍ ተፋተገ። አንገት ተቀላ። ከዚህም ከዚያም የጣር ድምጽ ይሰማል። ጦርነቱ ሊገባደድ ነው። የሙስሊሞች ሀይል ሚዛን ደፍቷል። ቁጥራቸው አነስተኛ ቢሆንም በአላህ ሱብሃነሁ ወተዓላ እርዳታ ግዙፉን የቁረሽ ጦር ድል በመንሳት ላይ ናቸው። ብልጣብልጡ ኡመያ ኢብን ኸልፋ ነፍሱን ለማትረፍ በመፈግፈጉ አብዱራህማን ኢብን አውፍ ረዲየላሁ አንሁ በመባል ከሚታወቀው እውቅ ሱሃባ ዘንድ በመጠጋት እጁን ለመስጠትና ምርኮኛው ለመሆን እንደሚፈልግ ገለጸለት። አብዱራህማንም ረዲላሁ አንሁ ጥያቄውን በመቀበል ምርኮኛ ወደ ተሰበሰበበት ቦታ እየወሰደው ሳለ ቢላል ረዲላሁ አንሁ ጋር ፊት ለፊት ተገናኙ። በከፍተኛ ድምጽ የክህደት መሪ የሆነው ኡመያ ኢብን ከልፋ እርሱ ነፃ ከወጣ እኔ ነፃ ልሁን በማለት ቁጭቱን አሰማ። ሰይፉን ወደሱ በማቅናትም አንገቱን በጥሶ ሊጥለው ሲዘጋጅ አብዱራህማን ኢብን አወፍ ረዲላሁ አንሁ ቢላል ሆይ፣ ይህ ሰው ምርኮኛ ነው፣ አለው። ቢላልም ረዲላሁ አንሁ ጦርነቱ አልቆመም፣ ፍጻሜ ፊልሚያው ተጧጥፏል። በዚህ ሁኔታ ላይ እያለን ምርኮኛው ነው ትላለህ? አለው። በመቀጠልም ከጥቂት ደቂቃዎች በፊት ሰይፍ በሙስሊሞች ደግሞ የተዘፈቀውን ግለሰብ ምርኮኛ ነው ብለህ ልታድ ነው ተከጅላለህ? አለው። ቢላል ረዲላሁ አንሁ ወንድሙን አብዱራሕማንን ረዲላሁ አንህ ብቻውን ማሳመን እንዴ እንደተሳነው በመገንዘብ እናንተ የአላህ ዲን አጋዦች፣ የአንሷርላህ የክህደት መሪ የሆነው ኡመያ ቢን ኸልፋ እዚህ ይገኛል። ዛሬ ነጻ ከወጣ እኔ ነጻ እንደወጣ አልሻም በማለት አስተጋባ። ሙስሊሞች ኡመያን እና አብሮት ከጦርነት የተሰለፈውን ልጁን ከበቧቸው። አብዱ ራሕማን ረዲላሁ አንሁ ቦታ ለቀቀ። ቢላል ረዲላሁ አንሁ ኡመያን በተጣማ ሰይፍ ከተፈው። አሃድ አሃድ የሚለው መፈክሩም አሰማ። በእርግጥ ቢላል አላህን የሚፈራና ሩህሩህ ሰው ነው። በኢስላም ላይ ከፍተኛ በደል የፈጸመውን እና እርሱንም ይህ ሰብዓዊ ድርጊት የፈጸመበትን ኡመያ ኢብን ሀልፋን ግን ሊያዝንለት ይገባ ነበር ለማለት አንዳፈርም። ወቅቱ በኢስላማዊ በኩፍር በክህደት መካከል ወሳኝ ግብግብ ግብግብ የተፈጠረበት በመሆኑ በክህደት አራማጆች ላይ አይቀጡ ቅጣት ማድረስ አስፈላጊ ነበር። ቢላልም ረዲያላሁ አንሁ እዚህ አኳያ ነበር ኡመያ በወቅቱ ነጻ መውጣት የማይገባ መሆኑን የወሰነው። ቀናት ቀናትን ወልደው አመታት አለፉ። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ወደ መካ በድል ተመለሱ። አላሁ አክበር እያሉ ድምጻቸውን በማሰማት አስር ሺህ ሙስሊሞችን መካና ጥለቅለቋት ወደ ካዕባ አመሩ። መርሀብ አህባቢ በቀጣይ ቪዲዮ እንገናኛለን። የዛሬ ታሪካችን እዚህ ድረስ ይበቃናል። ሌኔ ውዶች ወያላችሁበት የዓለም ደረጃ ሰላማችሁ ብዙ ትርፍ ይበልልኝ ፍቅርና አንድነት መተሳሰብ መተዛዘን ለሀገራችን እያልኩኝ በዙ ሰናበታችኋለው። በሌላ ቪዲዮ እስከምንገናኝ ባይ ባይ ሜ ደጌ ክብሬናት ማረጌ